ሰላም ጤነስጥልን ስትልን፣ የተወደዳችሁ የመሰረት ሚዲያ ቤተሰቦች የዕለቱን መረጃዎች በማስከተል እናቀርባለን። በቅድሚያ ርዕሶቹን። በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸው ተሰማ። ትግራይ ክልል ተመርቶ ሲጓጓዝ የነበረ ዩኒፎርም በሚል በማህበራዊ ሚዲያ የተሰራጨው ምስል የተመለከተ መረጃ እናጋራችኋለን። የቴሌቪዥን ግብር ከመብራት ኃይል ጋር አያይዘው እየከፈሉ ያሉ ዜጎች የኢትዮጵያ ቴሌቪዥን በጎን ሌላ ተመሳሳይ ግብር እየጠየቃቸው መሆኑን ተናገሩ። የዓለም አቀፍ ቀይ መስቀል ኮሚቴ ከሰሞኑ በሰሜን ወሎ በነበረ ውጊያ የቆሰሉ የመንግሥት ወታደሮችን ከፋኖ ኃይሎች መረከቡን አስታወቀ። ምርኮኞቹንም ጎብኝቻለሁ ብሏል። የትራንስፖርትና ሎጂስቲክ ሚኒስቴር አሽከርካሪዎች አዲሱን ታርጋ ሲቀይሩ 30,000 ብር ይከፍላሉ በሚለው መረጃ ዙሪያ ለሚዲያችን ምላሽ ሰጥቷል። ትላንት በመርሳ ከተማ የሚገኙ ባንኮች ምን አጋጠማቸው? በጉዳዩ ዙሪያ አንድ የፋኖ ኃይሎች አመራር ለሚዲያችን ምላሽ ሰጥቷል። የብልጽግና ፓርቲ ለሀገራዊ ምክክር ኮሚሽን ያስገባቸው አቅጣጫዎችና ግብዓቶች ለሚዲያችን ደርሷል። የሕዝብ ተወካዮች ምክር ቤት አባልና የሴት ተመራጭ አባላት ሰብሳቢ ለጉብኝት በሄዱበት አገር ጥገኝነት ጠየቁ። በደቡብ ወሎ ዞን መካነ ሰላም ከተማ የመስጂድ አመራሮች ግድያ እንደተፈጸመባቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የተካረረው የአማራ ባንክ ሰራተኞች እና የባንኩ አመራሮች ውዝግብን የተመለከተ መረጃም እናጋራችኋለን። በበርካታ ከተሞች ታግዷል የተባለው ቤቲንግ በኦንላይን ተባብሶ እንደቀጠለ የደረሰን መረጃ ያሳያል። መረጃዎቹን በዝርዝር በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸው ተሰማ። በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው ቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸውን ቤተሰቦቻቸው ለመሰረት ሚዲያ ተናግረዋል። እስረኞቹ ከጠበቆቻቸው ጋር እንዳይገናኙ ተከለከሉ የተባለው ምን ያክል እውነት ነው ስንል ከጠበቆቹ አንዱ የሆኑትን አቶ ሰለሞን ገዛሀኝን ጠይቀናቸው ነበር። አቶ ሰለሞን ጉዳዩ እውነት መሆኑን አረጋግጠው የሕግ አገልግሎት መስጠት አችልም በሚል የተከለከልኩት እኔ ነኝ ሲሉ ገልጸዋል። ከእስረኞች ጋር እንዳይገናኙ የተከለከሉበት ምክንያት ምንድን ነው? ተብለው ከመሰረት ሚዲያ ለተነሳላቸው ጥያቄ ሲመልሱ ደግሞ ካሳለፍነው ዓመት ሐምሌ ወር ጀምሮ እስከ ጥቅምት 2018 ዓ ም ድረስ በሽብር የተከሰሱ እስረኞችን ለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ሲሉ አቶ ሰለሞን አክለዋል። ጠበቃው ጨምረውም እንኳን ጠበቆቻቸው ቤተሰቦቻቸው ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ነው ሲሉ ተናግረዋል። በሽብር ወንጀል የተከሰሱ እስረኞች ከሌላው በተለየ ሁኔታ ሕክምና ሳይቀር እየተከለከሉ ነው ያሉት ጠበቃ ሰለሞን በጠና ታመው አልጋ ላይ የዋሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ከተከለከሉት እስረኞች ውስጥ አንዱ ናቸው ብለዋል። ዶክተር ካሳ በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንዳልቻሉ የተናገሩት ጠበቃው ማረሚያ ቤቱ ለማሳከም ፈቃደኛ አልሆነም ብለዋል። ይህንን በእስረኞቹ ላይ የተፈጸመ ያለውን ጫና አስመልክቶ አቤቱታ ለማቅረብ የቂሊንጦ ማረሚያ ቤት የጥበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር ድሪባ ሰንበታን የጠየቁት አቶ ሰለሞን ተቋሙን የማይወክልና ራሳቸውን የሥርዓቱ ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውኛል ብለዋል። የእስረኞችን አቤቱታና የማረሚያ ቤቱን ያልተገባ መልስ በማጣቀስ በቀጣይ ሳምንት ፍርድ ቤት እንደሚከሱ የነገሩን አቶ ሰለሞን በዚሁ በቂሊንጦ ማረሚያ ቤት ውስጥ መሪጌታ በላይ አዳሞ የተባሉ ደንበኛቸው በጥበቃ ፖሊሶች መደብደባቸውንና በአሁኑ ወቅት ሕይወታቸው አስጊ ሁኔታ ላይ ይገኛል ሲሉ ገልጸዋል። መሪጌታ በላይ በአማራ ክልል ውስጥ እየተካሄደ ያለውን የትጥቅ ትግል ተደግፋላችሁ በሚል ከታሰሩ 300 ተጠርጣሪዎች መካከል አንዱ ናቸው። ትግራይ ክልል ተመርቶ ሲጓጓዝ የነበረ የፋኖ ዩኒፎርም በሚል ማኅበራዊ ሚዲያ ላይ የተሰራጨው ምስል ከቆየ ዜና የተወሰደ መሆኑ ታወቀ። ከሰሞኑ በርከት ያሉ የፌስቡክ አካውንቶችና ገጾች መነሻውን መቀለ አድርጎ ሲጓጓዝ የነበረ የፋኖ ታጣቂ ቡድን ዩኒፎርም በቁጥጥር ስር ውሏል የሚል መረጃና ምስሎችን እያጋሩ ነበር። እነዚህ ማኅበራዊ ትስስር ገጾችና አካውንቶች በርከት ያሉ ቦንዳ ጥቅሎችና የእቃ ጭነት ተሽከርካሪ ከፊል አካልን የያዙ ምስሎችንም አጋርተዋል ያለው ኢትዮጵያ ቼክ የተባለው የመረጃ ማጣሪያ ተቋም፣ በተጨማሪም በቁጥጥር ስር የዋለው ዩኒፎርም ትግራይ ክልል ውስጥ በአልመዳ ጨርቃ ጨርቅ የተመረተ እንደሆነ እነዚህ ማህበራዊ ትስስር ገጾች ጠቅሰዋል ብሏል። ምስሎቹን ካጋሩ የማህበራዊ ትስስር ገጾች መካከል መሃሪ ቴሃጎስ የሚል ስም ያለው የፌስቡክ ገጽ አንዱ ሲሆን ከዘጠና በላይ የፌስቡክ ተጠቃሚዎች መረጃውን መልሰው አጋርተውታል። በተመሳሳይ ዲጂታል ኢትዮጵያ የተባለ ገጽ አጋርቶት ነበር። ይሁን እንጂ ኢትዮጵያ ቼክ በምስሎቹ ላይ ባደረገው ማጣራት ምስሎቹ ሰሞኑን የተነሱ እንዳልሆኑ አረጋግጫለሁ ብሏል። ምስሎቹ ትግራይ ክልል ተመርቶ ሲጓጓዝ የነበረ የፋኖ ዩኒፎርም እንደማያሳዩ መረጃ አጋርቷል። ምስልን በምልሰት መፈለጊያ መተግበሪያ በመጠቀም ባደረግነው ማጣራት ምስሎቹ ከአራት ዓመታት በፊት የተነሱ ሲሆን ነሐሴ 30 ቀን 2013 ዓ.ም ከሆሳና ከተማ በቡታጀራ መስመር አድርጎ ወደ አዲስ አበባ ከተማ ሊገባ የነበረ ልዩ የኮንትሮባንድ ልባሽ ጨርቆች ምስል ነው በማለት የመረጃ ማጣሪያ ተቋሙ ማስረጃውን አቅርቧል። ይህን ኮንትሮባንድ በፌዴራል ፖሊስ ፀረ ኮንትሮባንድ አባላት ቁጥጥር ስር የዋለ ሲሆን መረጃውንና ምስሎቹንም የኢትዮጵያ ፌዴራል ፖሊስ ጳጉሜ 2 2013 ዓ ም በተረጋገጠ የፌስቡክ ገጹ አጋርቶት ነበር። የቆዩና ከአውድ ውጭ የሚጋሩ ምስሎች ለሐሰተኛና አሳሳች መረጃዎች ሊያጋልጡ ስለሚችሉ ከማመናችንና መልሰን ከማጋራታችን በፊት ተገቢውን ማጣራት እናድርግ በማለት ኢትዮጵያ ቼክ መልእክቱን አስተላልፏል። የቴሌቪዥን ግብር ከመብራት ኃይል ጋር አያይዘው እየከፈሉ ያሉ ዜጎች የኢትዮጵያ ቴሌቪዥን በጎን ሌላ ተመሳሳይ ግብር እየጠየቃቸው መሆኑን ተናገሩ። ማንኛውም የቴሌቪዥን ባለቤት ለሚጠቀምበት ለእያንዳንዱ ቴሌቪዥን በዓመት ብር 120 የቴሌቪዥን ባለቤትነትና የአገልግሎት ፈቃድ ክፍያ መክፈል ይኖርበታል። ይህ ከላይ ተቀምጠው የቴሌቪዥን ግብርን በተመለከተ የወጣው አዋጅ ነው። ይሁንና በበርካታ ከተሞች ያሉ ነዋሪዎች ችግር ገጥሟቸዋል። ይህም ከመብራት ጋር አያይዘው ከሚከፍሉት በተጨማሪ ሌላ ክፍያ አምጡ መባላቸው ነው። እኔ በምኖርበት ቦሌ አራብሳ አካባቢ የቴሌቪዥን ግብር ክፈሉ በሚል ተደጋጋሚ ማስጠንቀቂያ እየተሰጠን ነው የቴሌቪዥን ግብር ከመብራት ጋር እየከፈልን እንደሆነ ብናስረዳቸውም ታዘን ነው በሚል ማዳመጥ አይፈልጉም። ለማን አቤት እንደምንል ግራ ገብቶን እንገኛለን። ለሁለተኛ ጊዜ ነው ማስጠንቀቂያ እያደሉ ያሉት። ብዙ ነዋሪዎችም ቴሌቪዥናችን ይወሰድብናል በሚሉ ዥንብር ተደናግጦ ከፍሏል የሚሉት ስሜ አይጠቀስ ያሉ አንድ ነዋሪ ናቸው። የቴሌቪዥን ዓመታዊ ክፍያ ካልከፈላችሁ በማለት አንዳንድ አጭበርባሪዎችም ሕዝቡን እያስጨነቁት እንደሚገኙ መረጃዎች ያሳያሉ። በኮየ ፈጭ የሚገኙ አጭበርባሪዎች 500 ብር እየተቀበሉን ይገኛሉ። በአዋጁ ደግሞ ለመኖሪያ ቤት የሆነ ቴሌቪዥን በመብራት ኃይል በኩል እንደሚከፈል ያሳውቃል የሚሉት ሌላ የከተማው ነዋሪ ናቸው። አዋጁ በአንቀጽ 18 ንዑስ አንቀጽ 3 ላይ የቴሌቪዥኑ አገልግሎት ለመኖሪያ ቤት በሆነ ጊዜ በዚህ አንቀጽ ንዑስ አንቀጽ 1 ያለው ክፍያ አፈጻጸም በየወሩ በማስላት በዓመት አንድ ጊዜ በኢትዮጵያ ኤሌክትሪክ አገልግሎት በኩል እንዲሰበሰብ ይደረጋል ይላል። እኛ መብራት በምንሞላ ጊዜ አብረን እየከፈልን ነበር ማለት ነው ግን በድጋሜ ይህን ክፈሉ እያሉ እያስገደዱንና እያስጨነቁን ይገኛሉ በማለት ለሚዲያችን ተናግረዋል። በርካታ ጥቆማ ሰጪዎች ጉዳዩን ለማስረዳት ወደሚመለከተው የመንግስት ቢሮ ሲሄዱ ከበላይ ታዘን ስለሆነ ምንም ማድረግ አንችልም ክፈሉ እያሏቸው መሆኑን ይናገራሉ። በኮየ ፈጪ ቴሌቪዥን ግብር ካልከፈላችሁ ቲቪ እንወርሳለን እያሉ ነው። ይህ በግልጽ የሚነገረን ነገር ነው እንዴት በአንድ ቲቪ ሁለቴ ግብር ይጠየቃል? በማለት ሌላ የኮዬ ፈጬ አካባቢ ነዋሪ ይጠይቃሉ። በዚህ ዙሪያ ከኢትዮጵያ ቴሌቪዥን ማብራሪያ ለመጠየቅ ያደረግነው ሙከራ አልተሳካም። የዓለም አቀፍ የቀይ መስቀል ኮሚቴ ከሰሞኑ በሰሜን ወሎ በነበረ ውጊያ የቆሰሉ የመንግሥት ወታደሮችን ከፋኖ ኃይሎች መረከቡን አስታወቀ። ምርኮኞቹንም ጎብኝቻለሁ ብሏል። ከሰሞኑ በአማራ ክልል በመንግስት ወታደሮችና በፋኖ ኃይሎች መካከል በተለይ በሰሜን ወሎ አካባቢ በተደረገ ውጊያ በርካቶች ሕይወታቸው እንዳለፈ ሌሎች ደግሞ ቁስለኛ እንደሆኑ መረጃዎች ሲወጡ ነበር። የፋኖ ኃይሎች በስፍራው ድል በመቀዳጀት እንደ መርሳ ያሉ ቦታዎችን እንደተቆጣጠሩ ሲገልጹ፣ መንግስት በበኩሉ የኤርትራ መንግስትና ህወሓት ለፋኖ ድጋፍ ሲያደርጉ ነበር በማለት ለተባበሩት መንግስታት ድርጅት በጻፈው ደብዳቤ ከሷል። መሰረት ሚዲያ የተመለከተውና በዓለም አቀፍ ቀይ መስቀል ኮሚቴ በኩል የወጣ መግለጫ ይህን ያጠናክራል። ኮሚቴው በመግለጫው በሰሞኑ ውጊያ በርካታ ሰዎች መጎዳታቸውን ገልጾ ለተጎዱ ሰዎች ሕክምና ማድረጉንና ምርኮኞችን መጎብኘቱን ገልጿል። ይህን ተከትሎ የዓለም አቀፍ ቀይ መስቀል ኮሚቴ ባለፉት ስድስት ቀናት ሁለት ቡድኖችን ወደ ላሊበላና ወልዲ አካባቢ መላኩን ገልጾ መድኃኒት ማከፋፈሉንና ለ250 የቆሰሉ ሰዎች ቀዶ ጥገና ማድረጊያ የሚሆኑ ቁሳቁስ ማቅረቡን አስታውቋል። መስከረም 28 ቀን ድርጅታችን 16 ከፍተኛ ጉዳት ያጋጠማቸውንና ህክምና የሚያስፈልጋቸውን ሰዎች ካሉበት ቦታ አውጥቷል። ፋኖ እነዚህን ወታደሮች ለቀይ መስቀል አስረክቧል። ከዛም ወታደሮቹ ወደ ወልዲያ ከተወሰዱ በኋላ ለመንግሥት ኃይሎች ተሰጥተዋል በማለት መግለጫው ይፋ አድርጓል። አክሎም መስከረም 29 ደግሞ የቀይ መስቀል ሠራተኞች በሰሜን ወሎ በፋኖ ኃይሎች ቁጥጥር ስር ያሉ ምርኮኞችን ወይም ታሳሪዎችን ጎብኝቷል ብሏል። በላሊባላ የነበረው የቀይ መስቀል ቡድን መሪ ማርቲን ተህልማን ከሰሞኑ በሰሜን ወሎ በርካታ ሰዎች ተገድለዋል ወይም ቆስለዋል በማለት ሙጃና ኩልመስክ በተባሉ ቦታዎች የተመለከቱትን አጋርተዋል። ማርቲን በአማራ ፋኖ የተያዙ ተዋጊዎችን መጎብኘታቸውን ገልጸው ያሉበትን ሁኔታ ማየታቸውን እንዲሁም ከቤተሰቦቻቸው ጋር ንግግር ማድረግ እንዲችሉ ሙከራ መደረጉን ጠቅሰዋል። የዓለም አቀፍ ቀይ መስቀል ኮሚቴ በሰሜን ወሎ የሚያደርገውን ድጋፍ እንደሚቀጥል የቡድን መሪው ገልጸው በአማራ ክልል በሚካሄደው ጦርነት ላይ የሚሳተፉ አካላት ለዓለም አቀፍ የሰብአዊ መብት ህግ ተገዢ እንዲሆኑ ጠይቀዋል። የትራንስፖርትና ሎጂስቲክስ ሚኒስቴር አሽከርካሪዎች አዲሱን ታርጋ ሲቀይሩ 30ሺ ብር ይከፍላሉ በሚለው መረጃ ዙሪያ ለሚዲያችን ምላሽ ሰጠ። የትራንስፖርትና ሎጂስቲክስ ሚኒስቴር ኢትዮጵያን የሚገልጹ መለያዎችን የያዘ የተባለውን አዲሱን የተሽከርካሪ ሰሌዳ መለያ ይፋ ማድረጉ ይታወቃል። የትራንስፖርትና ሎጂስቲክስ ሚኒስቴሩ ዶክተር አለሙ ስሜ ይህንኑ አስመልክቶ በሰጡት መግለጫ በስራ ላይ ያለው ሰሌዳ ከዘርፉ እድገትና ኢትዮጵያ ከፈረመቻቸው ዓለም አቀፍ ስምምነቶች ጋር አብሮ የማይሄድ በመሆኑ አዲሱ የተሽከርካሪ ሰሌዳ ማስፈለጉን ተናግረዋል። ከዚህ ዜና መውጣት ጋር ተያይዞ አዲሱ ታርጋ ሲቀየር አሽከርካሪዎች እያንዳንዳቸው 30 ሺ ብር ይከፍላሉ የሚል መረጃ በብዛት በማኅበራዊ ሚዲያ ላይ እየተሰራጨ ይገኛል። ይህ መረጃ ምንጭ ጠቅሶ ባይጻፍም በርካቶች ግን መልሰው እያጋሩት ይገኛሉ። መሰረት ሚዲያ በዚህ ዙሪያ የትራንስፖርትና ሎጂስቲክስ ሚኒስቴር የትራንስፖርት አገልግሎትና ቁጥጥር ዘርፍ አማካሪ የሆኑትን አቶ አሰፋ ሀዲስን አነጋግሯል። እኛ እስካሁን አሽከርካሪዎች ለታርጋ ወጪ ይሸፍናሉ ከሚል ውጪ የገንዘብ መጠን ጠቅሰን ያወጣ ነው ነገር የለም። ጉዳዩ በቀጥታ እኔን ይመለከተኛል። መረጃው ግን መሰረተ ቢስ ነው በማለት ተናግረዋል። አክለውም ገና ሂደት ላይ ያለና ያላለቀ ጉዳይ ነው ይህ የተለየ ነገር ስላልሆነ በቅርቡ ለህዝብ ይፋ ይደረጋል የተባለው ቁጥር ግን ከየት እንደመጣ አላውቅም ብለዋል አቶ አሰፋ ትክክለኛውን የገንዘብ መጠን ከመግለጽ ቢቆጠቡም አንድ ስሚያ ይጠቀስ ያሉ የትራንስፖርትና ሎጂስቲክስ አገልግሎት ባልደረባ ከ 150 እስከ 170 ብር በሚለው መሃል እየታሰበ መሆኑን ገልጿል አዲሱ ታርጋ ቀድሞ ከነበረው የተለየና ብዙ የደህንነት መለያ ና ዓለም አቀፍ ብቃቶችን ያሟላ ነው ህትመቱም ከበፊቱ በብዙ እጥፍ የጨመረ ገንዘብ ጠይቋል ይህን ያማከለ ክፍያ አሽከርካሪዎች ይጠብቃቸዋል። በሚቀጥሉ ጥቂት ቀናት ይህ ይፋ ይደረጋል በማለት ሐሳባቸውን ሰጥተዋል። ነባሩ ሰሌዳ ለቁጥጥር ሥርዓት አመቺ ያለመሆኑንና ለሕገ ወጥነት የተጋለጠ መሆኑን የመንግሥት ኃላፊዎች የገለጹ ሲሆን አዲሱ የተሽከርካሪ ሰሌዳ በቴክኖሎጂ በታገዘ አሰራር የሚመራ በመሆኑ ለአሰራር አመቺ ነው ብለዋል። አዲሱ ሰሌዳ ስለ ተሽከርካሪው ሙሉ መረጃ የሚሰጡና ተቆጣጣሪ አካላት በቴክኖሎጂ የሚለዩቸው ምስጢራዊ መረጃዎችን ያካተተ ነው ያሉት የትራንስፖርት ሚኒስትሩ ይህም ማጭበርበርን ሙሉ በሙሉ የሚያስቀር ስለመሆኑ ገልጸዋል። በመርሳ ከተማ የሚገኙ ባንኮች ያጋጠማቸውን ጉዳይ በተመለከተ አንድ የፋኖ ኃይሎች አመራር ለሚዲያችን ምላሽ ሰጥቷል። ከሰሞኑ ከፍተኛ ወታደራዊ እንቅስቃሴ ካስተናገዱና አሁንም የግጭት ቀጠና ሆነው ከቀጠሉ የአማራ ክልል ከተሞች አንዱ የመርሳ ከተማና አካባቢው ነው። ከተማው ከባለፈው 12 ቀን ወዲህ በፋኖ ኃይሎች ቁጥጥር ስር ውሎ እንደሚገኝ የታወቀ ሲሆን የከተማው የዕለት ተዕለት እንቅስቃሴም ወደ ነበረበት መመለሱ ተሰምቷል። ከዚህ ጋር ተያይዞ ግን በከተማ ውስጥ የተፈጸመ አንድ ድርጊት በተለይ የባንክ ቅርንጫፍ ቢሮዎች ሰራተኞችን ክፉኛ አስደንግጧል። መሰረት ሚዲያ ቢያንስ አራት ከሚሆኑ በከተማ ውስጥ ካሉ የባንክ የመረጃ ምንጮቹ ያሰባሰበው መረጃ እንደሚጠቁመው በሰሜን ወሎ መርሳ ከተማ ውስጥ ከሚገኙ ሁሉም ባንኮች በትላንትናው ዕለት ገንዘባቸው በፋኖ ኃይሎች አባላት ተወስደውብናል ብለዋል። ይህ የሆነው ትላንት ከቀኑ 10 ሰዓት ገደማ ነው። እስከ ዛሬ ምንም ገንዘብ አልነኩም ነበር። ቅዳሜ ዕለት የባንክ ማናጀሮችን ሰብስበው ነበር። ማንም አይነካችሁም ስራችሁን ስረው ብለውን ነበር። እኛ ከዛ በፊትም እየፈራንም ቢሆን እየሰራን ነበር፣ የሚሉት አንድ የባንክ ሰራተኛ ናቸው። ከሰበሰቡም በኋላ በነፃነት እየሰራን ነበር። ትላንት ግን ይህ ተቀየረ። በአጃቢዎች እየመጡ ካዝና አስከፍተው ባላንስ የምትሰሩበትን ኤክሴል ቼክ አድርገን ነው የምንወስደው ብለው ቼክ አድርገው ወሰዱብን። እኔ በምሰራበት ባንክ በርካታ መቶ ሺህ ብሮች ተወስደዋል፣ በማለት ተናግሯል። ስሙና የሚሰራበት ባንክ እንዳይጠቀስ የጠየቀ ሌላ የባንክ ሰራተኛም ድርጊቱ መፈጸሙን አረጋግጦ በተለይ ከዘምዘም ባንክ ከሁሉም ባንኮች የበለጠ ገንዘብ ተገኝቶ መወሰዱን መስማቱን ይናገራል። ለምን ብለን ስንጠይቅ ብዙ ምርኮኛ አለ፣ ቁስለኛም አለን፣ ሰራዊቱ ከአምስት ሺህ በላይ ነው፣ ራሽን ያስፈልገናል፣ ገንዘቡን እንመልስላቸዋለን፣ ከነጋዴ እህል ዝም ብለን አንወስድም ብለው ነው የወሰዱት በማለት ያጋጠመውን ተናግሯል። በመርሳ ከተማ ውስጥ ቡና ባንክ፣ አቢሲኒያ ባንክ፣ አማራ ባንክና ዳሽን ባንክ ይገኛሉ ንግድ ባንክ እና ጸደይ ባንክ ደግሞ ሶስት ቅርንጫፍ አላቸው። ሌሎቹ አዋሽ ባንክ፣ አባይ ባንክ፣ ህብረት ባንክ፣ ኦሮሚያ ባንክ፣ ብርሃን ባንክ፣ ዘምዘም ባንክ እና ሂጅራ ባንክ፣ ሁሉም ገንዘብ እንደተወሰደባቸው ታውቋል። በዚህ ዙሪያ ሚዲያችን የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና የምኒልክ እዝ የህዝብ ግንኙነት ኃላፊ የሆኑትን አበበ ፈንታውን አነጋግሯል። እኛ ወደ ከተማው ከመግባታችን በፊት አለ የተባለ ካሽ በሙሉ ወደ ውጫሌ፣ ሐይቅ፣ ደሴ፣ ወልዲያና ሐራ በመንግሥት ሠራዊት ተወስዷል ብር የተባለ ነገር በሙሉ ይዘው ወጥተዋል፣ የሚሉት የህዝብ ግንኙነት ኃላፊው አሁን ላይ ገንዘብ እየቀማን ሳይሆን በተቆጣጠርናቸው ስፍራዎች ህብረተሰቡን እያወያየን ነው ይላሉ። አክለውም ለዘረፋ የሚሆን የቀረ ገንዘብ እንኳን የለም፣ የመንግስቱ ኃይል ሸሽቶ ሲወጣ የአምስትና የአስር ብር ኖቶችን አስቀርቶ ሌላውን ይዞ ነው የወጣው። ሰራዊቱ ከተሞቹን ይዞ በነበረበት ወቅት ማታ ማታ ከባንክ ማናጀሮች ቁልፍ ተቀብለው ጠዋት ይሰጧቸው ነበር በማለት ተናግሯል። እውነቱን ለመናገር ከተሞቹን ከተቆጣጠርን በኋላ ገንዘባቸው ታግዶባቸው የነበሩ አንዳንድ ፋኖዎች ገንዘባችንን ስጡን ብለው ተቀብለው ይሆናል። ከዛ ውጪ ይህ ዘረፋ ተፈጸመ የሚባለው ነገር ለሌላ ማጭበርበርና ማደናገሪያ እንደሆነ አስባለሁ ብለው ምላሻቸውን ሰጥተዋል። የብልጽግና ፓርቲ ለሀገራዊ ምክክር ኮሚሽን ያስገባቸው አቅጣጫዎችና ግብዓቶች ለሚዲያችን ደርሰዋል። የኢትዮጵያ ሀገራዊ ምክክር ኮሚሽን በዋና ዋና ሀገራዊ ጉዳዮች መግባባትን ለመፍጠር በሚል ከተቋቋመ ወዲህ በሀገር ውስጥ እንዲሁም በውጭ ሀገራት ያሉ በርካታ የህብረተሰብ ክፍሎችን ሲያነጋግር ቆይቷል። የህዝብ ተወካዮች ምክር ቤት አፈጉባኤ አቶ ታገሰ ጫፎ ፓርላማው ስራ በጀመረበት ዕለት የኮሚሽኑ ስራ ወሳኝ ምዕራፍ ላይ ደርሷል ሲሉ ተደምጠዋል። በአንዳንድ ወገኖች ነፃና ገለልተኛ አይደለም እንዲሁም የገዢው ፓርቲን አጀንዳ እያራመደ ነው በሚል ክስ ሲቀርብበት የነበረው የሀገራዊ ምክክር ኮሚሽን አንድ አነጋጋሪ አጀንዳ ከብልጽግና ፓርቲ እንደተሰጠው ሰምተናል። አጀንዳዎቹ በአምስት ክፍል የተለዩ ሲሆን እነዚህን አጀንዳዎች ማዕከል በማድረግ አገራዊ የምክክር መድረክ ከ2018 ዓ ም በፊት ተደርጎ እንዲጠናቀቅ የሚል የሥራ አቅጣጫ ፓርቲው ለኮሚሽኑ መስጠቱ ታውቋል። ነጥቦቹ እንዲህ ይዳሰሳሉ። አንድ የመጀመሪያው ነጥብ የባንዲራ ጉዳይ ነው። አንዳንድ ወገኖች በኢትዮጵያ ባንዲራ ዙሪያ ጥያቄ ማንሳት ከጀመሩ ሰነባብተዋል። በቅርቡ የኮሚሽኑ አመራሮችም ይህን ጉዳይ ለሚዲያዎች ተናግረው ነበር። መሠረት ሚዲያ የደረሰው መረጃ እንደሚያሳየው ገዢው ፓርቲ አሁን ያለው የኢትዮጵያ ባንዲራ ባለበት እንዲቀጥል የሚል አቋም ይዟል። ቀጣዩ አጀንዳ በሌላ አነጋጋሪ ጉዳይ ላይ እያተኮረ ነው። እሱም ሕገ መንግስቱ ላይ ክፍት ውይይት ማድረግ የሚል ነው። ከዚህ ጋር በተያያዘ የክልሎች አከላለል መልክዓ ምድርን መሰረት ያደረገ እንጂ የብሔር አሰፋፈርን ያማከለ እንዳይሆን ሀሳብ ቀርቧል። ከዚህ ጋር ተያይዞም አሁን ያሉ የተወሰኑ ክልሎችን ወደ አነስተኛ ስፋት ወዳላቸው መከፋፈል አንዱ የተሰነዘረ ሀሳብ ሲሆን እንደ ወልቃይት ጠገዴና ራያ ያሉ አወዛጋቢ ቦታዎች በህዝበ ውሳኔ እንዲጠናቀቁ ፓርቲው አቅጣጫ አስቀምጧል። ሶስተኛው ደግሞ ኢትዮጵያ አሁን ከምትመራበት የፓርላመንታዊ ስርዓት ወደ ፕሬዝደንታዊ ስርዓት ሽግግር እንድታደርግ አቅጣጫ የሚያስቀምጥ ነው። ይህ ሀሳብ እውን ከሆነ የሀገሪቱ መሪ ጠቅላይ ሚኒስትር መባላቸው ቀርቶ ፕሬዚዳንት ሲሆን፣ ከስም ለውጡ በተጨማሪ የሀገሪቱ መሪ የሚመረጡት በህዝብ ተወካዮች ሳይሆን በቀጥታ ከህዝብ በሚሰጥ ድምፅ ይሆናል። ሌላው ቋንቋን የተመለከተ ነው። ብልጽግና ፓርቲ አምስት ቋንቋዎች የፌዴራል የሥራ ቋንቋ እንዲሆን ሀሳቡን ያሳወቀ ሲሆን እነሱም አማርኛ፣ አፋን ኦሮሞ፣ ትግርኛ፣ ሶማሌኛ እና አፋርኛ ናቸው። አምስት እንደ መተከልና ሸዋ አካባቢ ያሉ አንዳንድ ስፍራዎች በፊትም አሁንም ውዝግብ የሚነሳባቸው ስፍራዎችን እየተመለከተ ነው። እነዚህንም አስፈላጊነቱ ታይቶ እንደ አዲስ ማካለል የሚሉ ናቸው። በእነዚህ ነጥቦች ላይ ትኩረት ተደርጎ እንዲፈጸም ፓርቲው እንደሚፈልግ ለኮሚሽኑ ማሳወቁን ሚዲያችን አረጋግጧል። ሌሎች የሚነሱ አጀንዳዎችን ደግሞ ውሳኔያቸውን ወደ ክልል በመውሰድ በክልል እንዲፈቱ ማድረግ እንደታሰበ ሰምተናል። የህዝብ ተወካዮች ምክር ቤት አባልና የሴት ተመራጭ አባላት ሰብሳቢ ለጉብኝት በሄዱበት አገር ጥገኝነት መጠየቃቸው ታወቀ። የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አባላት የዘንድሮን የፓርላማ መክፈቻ ፕሮግራም አድርገዋል። ከነዚህ የህዝብ እንደራሴዎች ዘንድሮ ከሚካሄደው ምርጫ በኋላም የሚቀጥሉም የማይቀጥሉም እንደሚኖሩ ይጠበቃል። በመክፈቻ ፕሮግራሙ ላይ ግን አንድ የፓርላማው ታዋቂ ግለሰብ ሳይገኙ ቀርተዋል። እኚህ ግለሰብ በህዝብ ተወካዮች ምክር ቤት የሴት ተመራጮች ወይም ኮከስ ሰብሳቢ ወይዘሮ ኪሚያ ጁነዲ ናቸው። የመሰረት ሚዲያ ምንጮች እንዳረጋገጡት ወይዘሮ ኪሚያ ባሳለፍነው ክረምት ወደ አሜሪካን አገር ለጉብኝት በሚል ከሄዱ በኋላ ሳይመለሱ ቀርተዋል። እዛው አሜሪካም ጥገኝነት ወይም አሳይለም ጥያቄ አቅርበዋል። የህዝብ ተወካይ የሆኑት ወይዘሮ ኪሚያ የሀረርጌ አካባቢ ተመራጭ ሲሆኑ በፓርላማ ውስጥ ከፍ ያለ የስራ ድርሻና ታይታ ካላቸው ግለሰቦች አንዷ መሆናቸውን ምንጮች ያነሳሉ። ከአመታት በፊት ከፖለቲከኛው አቶ ጃዋር መሐመድ ጋር አብረው ተምረዋል። ከለውጡ በኋላም አቶ ጃዋር ሀገር ቤት ሲገባ የፓርላማ አባሏ አቀባበል አድርገውለት ነበር። ያሉት ምንጫችን ኋላ ላይ አቶ ጃዋር ከመንግስት ጋር ቅራኔ ውስጥ ሲገባ ወይዘሮ ኪሚያም በአንዳንድ ባለሥልጣናት አይን ውስጥ ገብተው ነበር ብለዋል። ሌሎች የምክር ቤቱ አባላትም አሁን ላይ የሄዱት ለትምህርቲውን ለሥራ ወይስ እዛው ለመቅረት የሚለው ገና ግልጽ አልሆነም እንጂ በፓርላማው የመክፈቻ ሥነ ሥርዓት ላይ በርካቶች ውጭ አገር ሆነው አለመሳተፋቸው ታውቋል። በደቡብ ወሎ ዞን መካነ ሰላም ከተማ የመስጅድ አመራሮች ግድያ እንደተፈጸመባቸው የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በደቡብ ወሎ ዞን መካነ ሰላም ከተማ ውስጥ በመስጅድ ኑር በኢሻ ሰላት ወቅት የታጠቁ ኃይሎች በመግባት የመስጅድ አመራሮችን መግደላቸውን አስታውቋል። ምክር ቤቱ ባወጣው መግለጫ ሃይማኖታዊ ግዴታቸውን በመወጣት ላይ የነበሩት የመስጅዱ ዋና ኢማምና የወረዳው መጅሊስ ምክትል ሰብሳቢ የመስጅድ አመራሮች የመስጅድ ሀዲሞችን አሰቃቂና አረመኔያዊ በሆነ ሁኔታ መግደላቸውን ይፋ አድርጓል። እነሱም ሸሂድ ሆነዋል። አላህ ጀነትን ፍርዶስ የወፍቃቸው። ጠቅላይ ምክር ቤቱ የእምነት ተቋማት የተከበሩ ቦታዎች በመሆናቸው ሊጠበቁ እንጂ እንዲህ አይነት አጸያፊ ተግባር የሚፈጸምባቸው መሆን የለባቸውም እና ድርጊቱን በጽኑ ያወግዛል ያለው ምክር ቤቱ መላው የሃይማኖት ተቋማትም በእምነት ቦታዎች የሚደረጉ ትንኮሳዎችንና በእምነት ተከታዮች ላይ የተቃጣ መሰል የጅምላ ግድያ ሊያወግዙና ሊያስቆሙ ይገባል ብሏል። አክሎም ህዝበ ሙስሊሙ ይህንን በሃይማኖት ተቋማት ላይ የተቃጣ አደጋ ለመከላከል መረጃ በመለዋወጥ የሃይማኖት ተቋማትንና አካባቢውን እንዲጠብቅ ጠቅላይ ምክር ቤቱ ጥሪውን አስተላልፏል ብሏል። ብዝሃ ሃይማኖት ባለበት ሀገራችን በተለያየ እምነት ውስጥ ያሉ ህዝቦች ለዘመናት ያቆዩትን ሰላማዊና መልካም መስተጋበር ሆን ተብሎ ለመናድና ማባሪያ ያጣ ቀውስ ውስጥ እንድንገባ የሚፈልጉ አካላት የፈጸሙት መሆኑን ጠቅላይ ምክር ቤቱ ይገነዘባል ያለው የምክር ቤቱ መግለጫ ነው። በመጨረሻም ሁሉም የሃይማኖት ተቋማትና መሪዎች ይህ ጉዳይ አብሮ የመኖር እሴት እንዳይሸረሽር ብሎም እንዳያጠፋ ድርጊቱ እንድታወግዙ እንዲሁም በጽኑ እንድትቃወሙ እየጠየቅን መንግስትም ይህንን ተግባር በእምነት ቦታዎችና አባቶች ላይ የፈጸሙት ላይ ህጋዊ እርምጃ እንዲወስድ እንጠይቃለን ብሏል። የተካረረው የአማራ ባንክ ሰራተኞችና የባንኩ አመራሮች ውዝግብን የተመለከተ መረጃ በማስከተል እናቀርባለን። በቅርብ ዓመታት ወደ ሥራ ከገቡ ባንኮች አንዱ የሆነው አማራ ባንክ ከሰራተኞቹ ጋር እሰጥ አገባ ውስጥ እንዳለ የተለያዩ ጥቆማዎች ያሳያሉ። በርካታ የባንኩ ሰራተኞችም ለመሠረት ሚዲያ እየላኩት ያለው መረጃ ይህንኑ ያሳያል። ጉዳዩ በዋነኝነት ቃል የተገባልን የደመወዝ ጭማሪ አልተፈጸመልንም የሚል ሲሆን ከዚህ ጋር ተያይዞም ሰራተኞቹ በባንኩ አመራሮች ላይ ቅሬታቸውን እያሰሙ ይገኛሉ። እኛ የአማራ ባንክ ሰራተኞች ባንኩ ከተቋቋመበት ጊዜ ጀምሮ በደስታና በከፍተኛ ፍላጎት ባንኩን ተቀላቅለን እየሰራን እንገኛለን። አብዛኛው ሰራተኛ ከሌሎች ባንኮች ደሞዝና ጥቅማ ጥቅሞችን በመቀነስ እንዲሁም የተሻለ የስራ ቦታ ትቶ የመጣ ነው የሚሉት አንዱ የባንኩ ሰራተኛ ናቸው። ነገር ግን ባንኩ ስራ ከጀመረበት ጊዜ ጀምሮ እስካሁን ድረስ ምንም አይነት የደሞዝና ጥቅማ ጥቅም ጭማሪ ያላደረገ በመሆኑ ኑሮን መቋቋም አቅቶናል። በተለይ ከፍተኛው አመራር ላይ ያሉ ሰዎች ለሰራተኛው ምንም አይነት ደንታ የሌላቸውና ባንኩንም ወደፊት እንዳይራመድ እያደረጉት ነው በማለት ተናግረዋል። አክለውም ሁልጊዜ የሰራተኛ ደመወዝ መዋቅር ተሰርቶ አልቋል እየተባልን ሶስት ዓመት አለፈ። ለዚህ ችግር መባባስ የከፍተኛ አመራሩ በየጊዜው መቀያየር አንዱ ነው በማለት ያስረዳሉ። ሌላ የባንኩ ሰራተኛ ደግሞ ከሞቀ ቤታችን ለምሳሌ ከንግድ ባንክ፣ ከአቢሲኒያ ባንክ፣ ካዋሽ ባንክና ከተለያዩ ግዙፍ ባንኮች ወጥተን አማራ ባንክ የገባን ሲኒየር የባንክ ሰራተኞች ይኸው ፍዳችንን እየበላን ነው በማለት ያሉበትን ሁኔታ ያስረዳሉ። ከሚፈጸሙብን ግፎች በትንሹ አንደኛ፣ ባንኩ ገና ሲከፈት ከዛሬ ሶስት ዓመት ከአራት ወር በፊት ጀምሮ ከንግድ ባንክ በሁለት ዓመት የስራ ልምድ የገባን ሰራተኞች አማራ ባንክ ስንቀጠር 15 ሺ ነበር ደሞዛችን፣ ዛሬም ይኸው ከሦስት ዓመት በኋላም ደሞዛችን ያው ነው ያሉ ሲሆን የኑሮ ውድነቱ ባለፉት ሦስት ዓመታት በእጅጉ እየጨመረ ቢሆንም እስካሁን የደሞዝ ጭማሬም ሆነ ሌላው ቀርቶ የሰራተኛ ብድር እንደሌለ ያነሳሉ። ቦነስ የሚባል ነገር ጭራሽ የለም፣ እኛም አንጠብቅም። በቃ ፍዳችንን በላን። ባንኩ በሶስት ዓመት ውስጥ ይኸው ሶስት ፕሬዚዳንት ቢቀያየርም ምንም ጠብ የሚል ነገር የለም ብለዋል። እኚህ ሠራተኛ በሁለተኝነት የሚያነሱት ከሁለት ወር በፊት በሚዲያ አማራ ባንክ ደሞዝ ሊጨምር ነው ተብሎ ስለተነገረው ጉዳይ ነው። አዲስ አበባ ላይ የቤት አከራዮቻችን ደሞዝ ተጨምሮላቸዋል፣ እኛም የቤት ኪራይ ጨምረናል ብለው ዘጠኝ ሺ ብር አስገብተውብናል። ይባስ ብለው አሁን ጭራሽ ስብሰባ ላይ ጭማሪ የሚባል ነገር የለም ባንኩ አትርፏል ቢባልም እስከ ዛሬ በጦርነት ቀጠናዎች የተዘረፈውን ገንዘብ መተኪያ ነው የሚደረገው ተብሏል ይላሉ። አንድ ሌላ ሰራተኛ ደግሞ ጸጥ ለጥ ብለህ ስራ፣ አለበለዚያ ለሚዲያ እተነፈሳለው ካልክ ትባረራታለህ እያሉ ሰራተኛውን እያስፈራሩ ነው። ንግድ ባንክ ሆነን የገዛነውን ሱፍ ለብሰን መቀየሪያን መግዛት ስላልቻለን እላያችን ላይ ማለቁ ነው ብለዋል። ሶሻል ሚዲያ ላይ ኮመንት አርገሃል ተብዬ የማስጠንቀቂያ ደብዳቤ ለዛውም ከፍተኛ ከሚባሉ የሰው ኃይል አስተዳደር ኃላፊ ከብዙ ዛቻ ጋር ነው የተሰጠኝ። በጣም አጣብቂኝ ላይ ነኝ። የደሞዝ ጭማሬው ወሬው ለሚዲያ ሽፋን ከተነገረ በኋላ ስንጠይቅ መልስ የለም። ይህን ስጽፍላቸውም በታላቅ ፍርሃት ውስጥ ሆኜ ነው በማለት ተናግረዋል። መሠረት ሚዲያ እነዚህን የሰራተኞች ጥያቄዎች በመያዝ የአማራ ባንክ ፕሬዚዳንት የሆኑትን ዶክተር ዮሐንስ አያሌውን አነጋግሯል። እውነት ነው፣ አዲሱን ድርጅታዊ አወቃቀር ተከትሎ ሐምሌ ወር ላይ አዲስ የደሞዝ እርከን ተፈቅዷል። ይህም ሰራተኞች እንዲያውቁት ተደርጓል በማለት ዶክተር ዮሐንስ ያስረዳሉ። ነገር ግን ይህን አዲስ የደሞዝ እርከን ተግባራዊ ለማድረግ አዲስ የሰራተኞች የሥራ መደብ ድልድል ወይም ዲፕሎይመንት ማድረግ ይጠበቅብናል። ድልድል ሲሰራ ደግሞ ጊዜ ይወስዳል። አሁን እሱን እየሰራን እንገኛለን በማለት ለሚዲያችን ተናግረዋል። ይህ ድልድል የሠራተኛ ቅነሳን ያስከትል እንደሆነ በሚዲያችን የተጠየቁት ዶክተር ዮሐንስ የሚቀነስ ሰራተኛ አይኖርም፣ በስራ ዘመኔ ሁሉ ስቃወሞ የኖርኩት የሰራተኛ ቅነሳ ጉዳይ ነው የሚል ምላሽ ሰጥተዋል። ይሁንና የሰራተኛ ድልድሉ መቼ ያልቃል ለሚለው ጥያቄ መገመት ያስቸግራል የሚል አጭር ምላሽ ሰጥተዋል። በበርካታ ከተሞች ታግዷል የተባለው ቤቲንግ በኦንላይን ተባብሶ መቀጠሉ ታወቀ። የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ከዚህ በኋላ በከተማው የቤቲንግ ወይም የስፖርት ውርርድ ቤት አይኖርም ብሎ ያስታወቀው ልክ የዛሬ ዓመት በዚህ ወር ገደማ ነበር። የቢሮው ምክትል ኃላፊ አቶ ሚደቅሳ ከበደ በ2016 ዓ ም የበጀት ዓመት በከተማው የሚገኙ 4118 የቤቲንግ ቤቶችን ዘግተናል። ከዚህ በኋላ በአዲስ አበባ ከተማ የውርርድ ወይም የቁማር ቤት አይኖርም ብለው ነበር። ልጆቻችን አእምሯቸው በቁማር ምክንያት እየተበላሸ ነው፣ ዕቃም ጭምር ከቤት እየተሰረቀ እየተሸጠ ነው፣ ለትዳር ፍቺ ጭምር መነሻ ሆኗል እየተባለ ቅሬታ ሲነሳ ነበር፣ ምላሽ ተሰጥቶበታል ያሉት ኃላፊው፣ በዘርፉ ላይ ተሰማርተው ሲሰሩ የነበሩ ሌላ ሥራ ቀይረው እንዲሰሩ ትእዛዝ ተላልፏል ብለዋል። ይሁንና መሰረት ሚዲያ በዚህ ዙሪያ ለበርካታ ቀናት ሲያደርግ የነበረው ክትትል እንደሚያሳየው ቤቲንግ በቴሌብር በሚፈጸም ክፍያ ወይም ዲፖዚት እየታገዘ በተለይ በኦንላይን ተስፋፍቶ ቀጥሏል። ክልከላው እስካሁን ያልተነሳ ቢሆንም አሁን ላይ በሀገሪቱ ውስጥ በጣም ብዙ የሚባሉ አቋማሪ ድርጅቶች በግልጽ በኦንላይን ስራ እየሰሩ መሆኑን መረጃዎች ያሳያሉ። ብሔራዊ ሎተሪ የሚቆረጠውን እየቆረጠ ድርጅቶቹ ደግሞ በውስጥ በኩል በድብቅ እያጫወቱ ነው። የሚገርመው ደግሞ የሚጠይቃቸው አካል ስለሌለ ብሩን ገቢ ወይም ዲፖዚት ስታደርግ እንደ ልብ ይገባል፣ የሚሉት አንድ የብሔራዊ ሎተሪ ምንጫችን ናቸው። አክለውም አቋማሪ ድርጅቶቹ ከአንዳንድ የብሔራዊ ሎተሪ ሰዎች ጋር በመመሳጠር እየሰሩ ይገኛሉ ይላሉ። በተለይ ዳሼ ቤቲንግ፣ ቫሞስ ቤቲንግ እና ሁሉ ስፖርት የሚባሉ ድርጅቶች እዚህ ስራ ላይ በስፋት ተሰማርተው እንደሚገኙ አስረድተዋል። እነዚህ ለምሳሌ የቀረቡ እንጂ ተመሳሳይ ድርጊት ላይ የተሰማሩ ከ20 በላይ ናቸው ተብሏል። ድርጅቶቹ ኮል ሴንተር ብቻ ነው ያላቸው፣ ቢሮቸውን አይናገሩም። በስልክ ብቻ ነው የሚገኙት። በጣም ብዙ ሰው በዚህ ነገር ንብረቱን መኪናውን እያጣ ነው የሚሉት ደግሞ ጉዳዩን በቅርበት የሚከታተሉ ሌላ ግለሰብ ናቸው። ይህን ተከትሎ ቤቲንግ ከአዲስ አበባ በተጨማሪ በክልሎች እንደ ሃዋሳና መቀሌ ባሉ ከተሞች ቤቲንግ በስፋት እየተከናወነ ይገኛል። መንግስት ያወጣውን ክልከላ ማስፈጸም አልቻለም። ያውም ትውልድ ገዳይ የሆነ ቤቲንግ የሚባል መጥፎ መርገምትን እንደ እኔ በርካቶች ሜዳ ላይ ቀርተዋል። በሚዲያ አይነገርም እንጂ ራሳቸውን የሚያጠፉ ብዙ ናቸው። ከዚህ በላይ አስቸኳይ ነገር ያለ አይመስለኝም በሚል ለሚዲያችን ቃላቸውን የሰጡ ሌላኛው የቀድሞ የቤቲንግ ተጠቃሚ ናቸው። በኦንላይን የሚፈጸሙ ውርርዶችን መንግስት በቀላሉ መዝጋት ይችላል የሚሉት ስም እንዳይጠቀስ ያሉ አንድ የአይቲ ባለሙያ ናቸው። ውርርዶች የሚከናወኑበትን አድራሻ መዝጋት ይቻላል። በቴሌብር የሚከናወኑ ክፍያዎችንም የድርጅቱን ቁጥር ተከታትሎ በመለየት ማገድ ይቻላል። ቴክኖሎጂው ይህን ማድረግ ይፈቅዳል በማለት አስረድተዋል። የተወደዳችው የመሠረት ሚዲያ ቤተሰቦች ለዛሬ የተዘጋጁላችሁ መረጃዎች እነዚህ ነበሩ። በየዕለቱ ሰብስታክ ላይ የሚለቀቁ መረጃዎችን በፍጥነትና በቅድሚያ ለማግኘት የፕሪሚየም አባል እንድትሆኑ እንጋብዛለን። መረጃዎቹን ያቀረብኩላችሁ ሳሙኤል አሰፋ፣ የምስልና የድምፅ አርትዖት ስራዎችን በማቀናበር ኢዮኤል ስቡህ፣ አብረናችሁ ቆይተናል።